ሰላም ቤተሰቦች እንዴት አላችሁ? ዛሬ በድጋሚ በአዲስ ቪዲዮ ተመልሰናል። እነዚህን ቪዲዮዎች እነዚህን ጽሑፎች ቃላት ምስረታ እንዴት እንደተሰሩ እዚህ ጋ ያሉትን እዚ ጋ ደግሞ ምን አለ ፊደሎች አሉ እዚ ጋ እነዚህን ፊደሎች ጋር በማየት እንዴት እንደተመሰረቱ እያየን ዛሬ እንለማመዳለን ማለት ነው። ስለዚህ ይህን ቪዲዮ እስከመጨረሻው ብታዩት ትጠቀማላችሁና በትኩረት ልዩ ማስታወሻ በመያዝ የዚህን ቪዲዮ እስከ መጨረሻው እንተከታተል አሳስባለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ተከታተሉኝ። በዚህ ቻናል አስተማሪ የትምህርቶች ነው የሚለቀቁት። ስለዚህ እንደት ትምህርት የምትፈልጉ ልጆች ሰብስክራይብ በማድረግ አዲስ ቪዲዮ ስንለቅ ደግሞ በኖቲፊኬሽን ለእናንተ እንዲደርስ ማለት ነው። በተጨማሪም መማር ኦንላይን መማር የምትፈልጉ ከሰኞ እስከ ዓርብ በምናስተምረው ትምህርት እናንተም ተሳታፊ መሆን ትችላላችሁ። በዚህ ቁጥር ብትደውሉልኝ በአጭር ጊዜ የማንበብ የመጻፍ፣ የአማርኛ ብቻም ሳይሆን የእንግሊዝኛ፣ የሂሳብ ትምህርቶች እናስተምራለን። ተሳታፊ መሆን ትችላላችሁ። 0922477 ብላችሁ በቴሌግራም በኢሞ በዋትሳፕ ደውሉልኝ። ሽ አሁን ቀጥታ ወደ ትምህርቱ ነው የምንሄደው። ከትምህርቱ ስንጀምር አሁን እዚ ጋ የተመሰረቱ ቃሎች አሉ። እነዚህን ቃሎች ፊደሎች ደግሞ ከየት ነው የምናገኘው? እዚጋ ፊደሎች አሉ። ከእነዚህ ፊደሎች እናገኛለን ማለት ነው። ለምሳሌ ች ፊደል ቀነች አለ። እዚ ጋ ቀ አለች። የመጀመሪያ ፊደል ስለሆነች ቀ ነ ምንላት። ይሄም በ ነው። የመጀመሪያ ፊደል በ እዚ ጋ እናገኘዋለን። ቀበ ይሄ የረ ፊደል ሰባተኛ ላይ ያለው። ስለዚህ እቺን ፊደል ስሟን ለማወቅ እናደርጋለን። ከዚህ ጀምረን እናነባዋለን። ረ፣ ሩ፣ ሪ፣ ራ፣ ሬ፣ ሮ። ስለዚህ ማን እናገኘን ማለት ነው? ቀበሮ፣ ቀበሮ፣ ቀበሮ። እሺ፣ እዚህ ጋር ያሉት ደግሞ ይቺ ማን ቤት ነች? ፈ ቤት ነች አይደል? ፈ ቤት ማለት የት ጋር የምናገኘት? እዚህ ጋር ፈ፣ የፈ ይችኛቱ አራተኛው እስከ አራተኛው እናነባለን ማለት ነው። ስለዚህ የፈን እስከ አራተኛው እዚጋ ስናነብ ፈፉ ፉ ፊ ፋ ፋ ትሆናለች ማለት ነው። ስለዚህ ይችኛቱ ፊደል ፋ ነች። ፋ ችን ፊደል ፋ ስለሆነች ማለት ነው። ከዛ ይሄ የዚኛውን ፊደል ጋር እንሄዳለን። ች ፊደል ማለት የት ጋር ነች? ይህ ነቤት ነው። ነን እንፈልግና ዚጋ እናገኘታለን ነ ስለዚህ የነ ስንተኛ ፊደል ማለት ነው? አራተኛ ፊደል ሰባተኛ ፊደል ዋጋ እናገኘታለን። ቺ ፊደል ማለት ነች። ስለዚህ ነን እስከ ሰባተኛው እናገኝ ጣራና ይች እናገኘታለን። ነ ኑ ኒ ና ኔ ን ኖ። ስለዚህ ይች ኖ ነች። ይቺ ደግሞ ሰቤት እንገባና እዚህ ጋር እናገኘታለን። ስድስተኛ ፊደል ስድስተኛ ፊደል ሰ ሱ ሲ ሳ ሴ ስ ስ ነች። መጀመሪያ ማናገኘ እዚህ ጋር ፋ ኖ ስ ፋኖስ ፋኖስ ፋኖስ። ወደዚኛው ጋር ስንሄድ ይሄ ማለት የዘ ቤት ቀለበት ያላቸው ሁሉ እዚጋ ምሳሌ፣ ዚጋ አምስተኛ ፊደሎች ቀለበት ቀለበት አላች ሙሉ ሙሉ ከታች እግራቸው ላይ ቀለበት አለው። አምስተኛ ፊደል መሆን በዚህ ወቅት ይችላላችሁ። ስለዚህ ዘቤት ማለት እዚህ ጋር ያለው ፊደል ማለት ነው። እቺ ፊደል ዘ የዘ አምስተኛ ፊደል ዘ፣ ዙ፣ ዚ፣ ዛ፣ ዜ ዜ ነች። እቺ ፊደል ዜ ነች። ይቺ ፊደል እዚህ ጋር ያየናት የነ አራተኛ ፊደል ስለሆነ እስከ አራተኛው ናንበዋለን። ነኑ፣ ኒ፣ ና ስለዚህ ዜ ና ዜና በቀላሉ ዜና ይላል። ይሄኛንም እቺ ናነች ረዲ አግኝተናታል። ይሄኛ ደግሞ የሀ ፊደል ነው። የሀ ፊደል ቀለበቷ ከላይ ነች። የሀ ማለት እዚህ ጋር ነች ሀ ሁ ሂ ሃ ሄ ህ ሆ ሆነች። እቺ ይሄ ደግሞ የመ ፊደል ስንተኛ ነው? ስድስተኛ ፊደል መ ማለት እቺ ነች። ይኸው ስድስተኛ ፊደሏ እዚህ ጋር ነች። መ ሙ ሚ ማ ሜ ም ይሄ ማለት ም ነው ና ሆም ናሆም ናሆም። ሽ ቀጣይ ደግሞ የምንሄደው እነዚህ ጋሉ አሁንም እነዚህ እንሄዳለን። ትንሽ ወደዛ ጠጋ ላድርገው እንዲታያችሁ እንደዚህ ላርገው። ይሄ ማለት የሸ ቤት ነው። የሸቤት ሸ ቤት ኒርና ከማንጋ ይመሳሰልና ከስድስተኛ ፊደል ጋንትመሳሰለች አሁን አንደኛው እና ስድስተኛው እዚህ ጋር ያዩት የሚመሳሰልበትን ልዩነቱን ላሳያቸው። አንደኛ ፊደል እና ስድስተኛ ፊደል አሁን ዚጋ ሸና ሸ እና ይሄኛው ሺ አንገታቸው ላይ የሚመሳሰሉት፣ ይሄኛው ሸ አንገቱ ቀጥ ያለ ነው፣ እዚህ ጋር ሲሆን ጠመም ያለ ነው። አሁን ይሄኛው እዚህ ጋር ም ስታዩት ወደ ጎን ጠመም ያለ ነው፣ ይሄኛው ግን ቀጥ ያለ ነው። እነዚህ በሙሉ አንገታቸው ቀጥ ቀጥ ያሉ ናቸው። ለምሳሌ ይሄ ዚጋ በደንብ ይታወቃል ሰ ላይ ሰ ቀጥ ያለ ነው ስ ሲሆን ግን ትንሽ ወደ ጎን ጠመም ብሏል። ስለዚህ አንደኛ ፊደል እና ስድስተኛ ፊደል እንዳይዘውዳችሁ በዚህ መልኩ ማስታረቅ ትችላላችሁ ማለት ነው። እሺ ስለዚህ ቺ ማለት ሺ ነች ማለት ነው። ይሄ ደግሞ አንደኛ ፊደል ስለሆነ እዚህ ጋር በ ነው። ይሄ የተ ቤት ነው። ተቤት ቤት የተ ቤት ች ከዚህ ጋር ትመሳሰላሉ። ተ ስድስተኛ ፊደል ተቱቲታቴት ሽ በት ይሄ ት ነች። ጭ ፊደል ገ ቤት ነች። ጭ ፊደል ማለት ገ ገ እዚህ አለ እዚህ ይሄ ነው። ገ ማለት የኛው ፊደል ነው። ስለዚህ ወደዚህ እንመጣለን ማለት ነው። ገ ጉ ጊ ጋ ይሄ ፊደል እንደዚህ ተጻፈ። ጭን ፊደል እንደዚህ ተጻፈች። ጋ ማለት ጭ ነች። ጋ ስለዚህ ት ጋት ትጋት። ይሄ የፊደል ፊደል የየ ፊደል ቺ አራተኛ ፊደል ነች። ያ የሀ ስድስተኛ ያ ስድስተኛ ማለት የዚህ ጋ ህ የለ ስድስተኛ እዚህ ጋ ል። ያ ህል፣ ያ ህል። እሽ፣ ይሄኛው ከዚህ ነው የሚጀምረው። ይሄኛው የቅድሙ የዛኛው ነው። ይሄ ማለት የመጀመሪያ ፊደል ነው። ይሄ ይሄ የመጀመሪያ ፊደል ይሄኛው ይሄ የመጀመሪያ ፊደል ነው። ስለዚህ ይሄ ማለት መ ነው። ይሄ ረ ነው። እቺኛቱን እንፈልጋት። እሷን ስንፈልግ ወደዚህ ነው የምናገኛት። እቺ ፊደል እንደ ደ መረ ደ መረ ደ ማለት እቺ ነች። መና ረ ፊደሎች እዚህ ጋር ያየናቸው ማ ይሄ ነው ረ ደ መረ። የዛሬው ቪዲዮአችን እንግዲህ ይሄን ይመስል ነበር። አዲስ መማር የምትፈልጉ ተማሪዎች ካላችሁ በዚህ ቁጥር ነው የምትደውሩልኝ ሁለት ሃምሳ አንድ ዘጠኝ ሀያ ሀያ አራት ሰባ ሰባ አምስት በኢሞ በዋትሳፕ በቴሌግራም ብትደውሩ እኔን በቀላሉ አግኝታችሁ ትምህርታችሁን ባላችሁበት ሆናችሁ በጥሩ ሁኔታ መማር ትችላላችሁ አመሰግናለሁ ሰላም ሆኑልኝ